ቤተሰብዬ እንዲናችሁልኝ ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ቤተሰብ እነሩታና አብርሽን እንደምታያቸው ማለት ነው እምር ድምቅ ብለዋል። ዛሬ ጠብቁን፣ ልዩ ነገር አለን ብለዋል። ትላንት ወዲያ እንግዲህ ካስታወሳችሁ ማለት ነው አብርሽ ልዩ ፕሮግራም ለሩታና ለኔ ልዩ ፕሮግራም የተዘጋጀ አለ፣ ሰርፕራይዝ እንደሚያደርጋን ነግሮናል ማለት ነው። ስለዚህ ያንን ፕሮግራም ዛሬ ወደኛ ይዘውልን የሚመጡ ይመስለኛል። በጣም አምሮባችኋል ሁለቱም ደስ ይላል። በጣም ምር ድምቅ በሉ ሙሽራ። እንደዚህ ምር ድምቅ ሲል ነው ደስ የሚለው እና ዛሬ ምሽት ይመጣሉ ማለት ነው ከዛ ባለፈ ግን ማለት ነው በጣም የገረመኝ አንዳንድ ቻናል አለ ሚዲያ ላይ ምንሆናችሁ ነው? ይህን ያክል በዚህ ልክ ጥላቻ ማለት ነው። ኧረ ተው፣ ደስ አይልም። የምሬ ነው። ማለት ሩታና አብርሽ ባልና ሚስትም ይሁንም አይሆንም ለራሳቸው ችግር ነው። ግን እናንተ በዚህ ልክ ውሸታም ናቸው፣ ባልና ሚስት አይደሉም፣ እሱ እየሸቀለባን ነው ምናምን እያሉ ቪዲዮ የሚሰሩ ልጆች ተመልክቼ እንዴ። በዚህ ልክ እናንተ ሲያስደስታችኋል ማለት እውነት ያልሆንን ነገር እውነት ነው ብሎ መቀበል እኮ በራሱ ማለት ነው ለራስም ደስታ አይሰጥም። ስለዚህ እነሱ ድራማ የሚሰሩ ባልና ሚስት የሚሆኑ አይሆኑ ከእነሱ ውጭ የሚሸግረው የሚጎዳይ ሰው የለም። እኛ ግን እነሱ ሰርተው ባመጡልን ነገር ላይ ሀሳብ በጨዋነት ብንሰጥ ተመራጭ ነው ብዬ ነው የማስበው። እና ገርሞኛል። ይህን ያክል ሩታና ያክል አብርሽን እንደዚህ ብጥልጥል ለሚያረጉ ሰዎች ይኖራሉ ብዬ አላሰብኩም። መንደር ላይ እና ያው እንግዲህ የሚሰራ ሰው ብዙ መከራ ያጋጥመዋል፣ ፈተና ያጋጥመዋል ይባላል አይደል ቤተሰብ? በጣም የሚለፋ የሚታገል፣ የሚሰራ ሰው ብዙ ነገር ይመጣበታል። ሳያጠፋ አጠፋ፣ ሳይበድል በደለ ያለ ነገር ነው። በእርግጥ አዲስ ነገር ሆኖ ሳይሆን ግን ትዝብት ነው ትርፉ። እንደዚህ የምትሉ ልጆች ሩታ የወለደች ቀን የልጅ እናት ያረገችው ቀንስ ያን የምልትሆን ይሆን? በቃ እናንተ እኮ ካልወለደች አና ምንም ነው የምትሉት። ኧረ እንዲያውም ማለት ነው ልጁን የተወለደ አይደለም ማደጎ ነው ትላላችሁ እናንተ። ትንሽ ቆይታችሁ እሷ የልጅናት ሆና ብትመጣላችሁ ማለት ነው፣ አታምኑም። ትገርሙ ናችሁ። አንዳንድ ሰዎች ማለት ነው ሙሉ ለሙሉ ልባችሁን አይምሯችሁን ድፍን አድርጋችሁ በጭፍን የሆነ ጥላቻ ያለባችሁ አላችሁና፣ ጥሩ አይደለም፣ ደስ አይልም። መልካም ነገሮችን ማበረታታት ጥሩ ያልሆኑ ነገሮችን ሀሳብ በነፃነት መስጠት ሲቻል ዝም ብሎ ጥላቻ የሆነ ነገር መዝራት በሰው ላይ ተገቢ አይደለም ብዬ ነው የማስበው። እናም ቤተሰብዬ፣ እንግዲህ እኒህ በዓል ስለደረሰ ስራ ስለሚበዛብኝ ነው የምጠፋው። ያው ታውቃላችሁ ኢትዮጵያ ላይ ያለ ሽር ጉዱ ወዲያ ወዲህ በዓልን ያው ሞቅ ለማድረግ ደመቅ ለማድረግ እና ለዛም ነው የምጠፋው። አሁን እኮ ድንገት ሳያቸው ነው ውስጥ ቅብል ለቤተሰቦቼ መረጃ ለደርሳቸው ብዬ የመጣሁት ቤተሰብዬ። እናም እንግዲህ ያው በእርግጥ ጾም ወራታችን ትንሽ ቀን ይቀረዋል፣ ግን ሩታና አብርሽ ቀድሞ ፕሮግራሙን ጨርሰው ነው ወደ ኢትዮጵያ የሚገቡት። ያው ጾም ወር ላይ መሆኑ እኔ ለመጀመሪያ ጊዜ ነው። ያው እንደ ኦርቶዶክስ እምነት ተከታይ በጾም ወር ሰርግ በፍጹም የማይታሰብ ነገር ነው። እንግዲህ ይህ እነሱ መብት ነው አንልጋፋም፣ ግን ያው እንደ እምነት ተቋም በክርስትና በኦርቶዶክስ በተለይ ማለት ነው፣ ጾም ወራት ላይ በተአምር ሰርግ አይሞከርም፣ ተደርጎም አያውቅም። እነሱ ግን የራሳቸው መንገድ የራሳቸው ነገር ሊኖራቸው ይችላል። በዛ ነገር ጣልቃ እንገባም። ግን ለማንኛውም ቤተሰብ እየስቲ ምሽት እንጠብቃቸዋ ምሽት እንገናኝ። ቸርቆ ዩልኝ ቤተሰብ ሰላማቸው ይብዛልኝ።